ሰላም ሰላም ውድና የተከበራችው የቻናሌ ቤተሰቦች እንዴት ናቸው? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክር ሳብስክራብ እያደረጋችሁ ቤተሰቡ ነው። ነባር የሆናችሁ ደግሞ ላይክር እያደረገ አበረታቱኝ። ስለምታ ከልብ አድርግ ያመሰግናለሁ። ዛሬ ደግሞ ይዠላችሁ የመጣሁት እንደተለመደው አዝናኝ አስተማሪ የሆነው አደይ ድራማ ነው እና እንደማስታወስ ያክል ባልፎ ያቋረጥ ነው ዴብና ዴቭና ፍቅር ተመርዘው በቤዛ ተንኮል ተመርዘው ሆስፒታል እንደገቡና እንዲሁም የፍቅር እናት አዴ ናት አዴ ለምን እንደዚህ ታደርገኛለች ብለው ከቤት እንድትባረርና እንዲሁም ለአሽን ከስራው እንዳባረሩት አንተም ያንተም እጅ አለበት ብለው ከስራው እንዳባረሩት ነው ያኳረት ነው ማለት ነው። ወዶች እና ልሌ ዛሬ ደግሞ ልልና አዴ ለዴቭ ለማየት ብለው ሆስፒታል ዴቭና ፍቅር ያሉበት ሆስፒታል ላይ ሄደው ልጠይቁ ስሉ ቴና ስልክ እያወራች ነበር፣ እና ውጭ ሁና ስልክ እያወራች ነበር። ከዛ ለአደ ስታያት ውጭ ስታያት አሁንስ ምን ልትደግም መጣሽ? አሁንስ ምን አስበሽ መጣሽ? አንተንኮለኛ ምን አድርጎሽ ነው ባፈቀረሽ በወደደሽ ደግሞ አሁን እዚያ ላይ ምን እንድታደርግ ሁላችን ልትጨረሽ ልትጨርስ ነው የመጣችው አለቻት ማለት ነው ትና ራቅልኝ እኔ ከአንቺ ጋር ምን የምንናገረውን ማውራው ነገር የለኝም ከፍቴ ራቅ ያለቻት እሷ ደግሞ እየተከራከረቻት እየተከረከረቻት እያለ ልልመጣች እና አንቺ ደግሞ ምን እያልሻት ነው ምን ምን ምን እያልሽ ነው አለቻት እሷ አደለች እን በምግብ አድርጋ መረዛ ልትገድላቸው የነበረው ማለቻት። አንቺ ያለሆነ ነገር አትቀባጥሪ። አሁን በጥፍሳ ሳልጠፈጥፍ ጥፍሽ ከሆስፒታሉ ለቀች ውጪ። ስመለስ ላይ እንዳያገኝሽ ብላ ልልም ገባች ማለት ነው። ልንደብ ያሉበት ቲና ደግሞ ሄደች። የወረጠች ሄደች ወደ ወደ ፍቅር ናት ልትነግራቸው። ቤዛ ደግሞ ከቤት ወጣለች ከብላ ወጣለች ማለት ነው። ምክንያቱ እንዳይነቃባት እየሰራችው ስለታወቃት፣ ዳይመንድ መንገድ ላይ አግኝቷት አንድ ተንኮለኛ ደግሞ ምን እያሰብሽ ምን እያደረግሽ ነው አንቺ? ተንኮል ማሰብና መስራት ችግር መፍጠር መቼ ነው የምታቀሙ ብሎ ጠይቃት። እኔ ምን አደረግኩ አለችው። ምን ማለት ነው? አደይና ፍቅር መረዘሽ ታዩትና እና መረዘች መረዘሽ ከዛ ሰካሞቱ ከሞቱ ለአዴ ልታስይዥ ለአዴ አዴ እንድትያዝ እና ችግር ውስጥ እንድትከትያት ነው እንደዚህ ያደረግ፣ አላት እኔ ምንም ማውቀው ነገር የለኝም። አንተ ሁሉ አዴ መጣ የነገረችው ሁሉ አንተ ታምናለህ እንዴ? እኔ ምንም ማውቀው ነገር የለኝም ማለችው። እሱ ደግሞ አሁን ሳልገድልሽ አይንሽ ዓይንሽ አውልቅሽ ላይ ሳላስጨብጥሽ እውነቱ ተናገሪ። ምግቡ ማን ነው? ምግብ ላይ ምርት ያደረገበት ማን ነው? ወይም ከተናገርሽም ለሁሉም እኔን ያደረግሽው እኔን ያደረግኩት አደይ ምንም ጥፋት የለባት ብለሽ ተናገሪ ያላት ማለት ነው። እሷም እኔ ምንም አደረግኩት ነገር የለኝም፣ እኔን ምንም ያደረግኩት የለኝም ስትል ዴቭና ኪንጎ መጡ ማለት፣ ዴቭና ኪንጎ መጡ። መጀመሪያ ኪንጎ መጣ ከዛ ምን እያደረግክ ነው ዳይመንድ? ስለው ዳይመንድ ግንጓይ አደይ ያለ ጥፋቷ ደብና ፍቅር የመረዘቻቸው ናት። ከዛ እሷ አለ አደይ ጥፋተኛ ለማድረግ ስለው እንደዚህ እያላት እያለ ቅምጥል መጣች። ቅምጥል መጣ ቅምጥል ምንም ያላሰበችው ኪንጎ ላይ ለውጥ እየታየ ነው ማለት ነው። ኪንጎ መጀመሪያ እሷ ስታናግረው እሷ ስትከተለው ምንም ጊዜ እየሰጠት አልነበረም እና አፈቅራለሁ ስትለውም ከአሁን በኋላ ጥጌ ላይ እንዳትደርሺ ብሏት ነበረና፣ እሷ ደግሞ ሰው ሞክሯት ከአሁን በኋላ አንቺ እንደዚህ ስትከተዩ፣ አንቺ እግር እግሩ ስትሄጂ ነው እስኪ አንዴ ኮራ በይ ብለው እኔ ልልና እንደውም ቤኪ ስለምስል ያቅሯት እንደዛ ካደረገች በኋላ አሁን አሁን ኪንጎ እያፈቀራት መጣ ማለት ነው። እና ሰላም ምን ሆነሽ ነው የጠፋቸው? ስላት ደግሞ ወድወድ አለው። ይቅርና ለምን ጠፋ አተኝም እንዲ አላት። አይ ምንም ምንም አለው አንተ እኮ እንደራስ ችግር ብዬ እኮ ነው አለችው ከዛ ፍቅርና ዳዊት ደግሞ ሆስፒታል ላይ ነው ዴቭ አየህ አየ አሁንስ የአደይ ተንኮል አልታየህም አይንህ ግለጥ እንጂ አደይ እኮ አይናችን ሰራ ላይ ተቀምጣ እኮ አጥፍታን ነበር እኮ እናቴ ባትደርሽልን እኮ አሁን እኮ ሙተን ነበር እኮ አለችው እንደዚህ እያለችው እያለ በድንገት አዴ ልታየው ልታያቸው መጣችና እና ደብዬ እንዴት ነህ አለችው። እንዴ አዴ፣ ለምንድን ነው የጠፋሽው አላት። እዚህ ላይ መሆናችን እኮ አላወቅኩም ነበር። ግን ደብዬ፣ ይቅርታ እኔ ምንም እዚህ ላይ እጅ የለበትም ምናምን፣ ምንም እኔ ጥፋት የለብኝም ያደረግኩት ነገር የለም ስላ ስትለው የእኔ ፍቅር፣ አንቺ ምንም ያደረግሽው ነገር የለም የሁሉ ያደረገችው ቤዛ ናት። ስለዚህ አንቺ ምንም ያለ ጥፋትሽ እንዳትጨናነቅ እኔ ያቅሻለ አላት። አንቺ ደግሞ ምን ልትደግም ይመጣች አስመሳይ፣ ምን ልታደርግ ይመጣች አሁን እኮ በእኔ እና በዴቭ ፍቅር ቀን ተሽኮ መረዘች ገድለሽን የነበረው አለቻት። እሱ ደግሞ ፍቅር እንደዚያ አትበያት። እሷ ምንም ጥፋት የለባትም። ከሆነ በኋላ ከዚህ በላይ ከተናገርሽ ከኔ ጋር ነው የምትጣዩ በኋላት አደ አንቺ ከአንቺ ምኞታ ክፍል የወሰድኩት ምግብ ነው እንደዚህ ያደረገኝ ስላት ይህ ቤዛ ናት እንደዚህ ያደረገችው እኔ ምን አደረጓት? ምን አጥፍቼ ነው ወይ ምን በድያት ነው እንደዚህ ለኔ እንደዚህ የምታሰቃየኝ አለችት።

አውቀሽ፣ ሞተሽ ነው ሆ ቤቤ አሁን ታምበሽ ነው ያለችው። ጥሩ ጥሩ ነገር ተናገሪ ብለው ልዴቭም መልካም ሁኔታቸው ተመኝተው በቃ ዴቭዬ እኔ ልሄድ ነው ስትለው ውድነ ብትጁ አዴ አላት። አዴ መናዘዝ አለባት ችግሩ ሁሉ መናዘዝ አለባት ስትለው ባትናዘዝም ጥፋቱ የቤዛ ነው ወይም የቤዛ ወይም የፍቅር ፍቅር እኮ በራሷ ላይ እንደዚህ ሞት አትፈርድም። ግን መቶ በመቶ የቤዛ ችግሩ የቤዛ ነው ብለው ተናገረ ማለት ነው። እንደዛ ካለ በኋላ አኔና ልል ሄዱ። እነሱ ብቻቸው ቀርቡ። ከዛ ልል ወደ ቤቷ ስትሄድ ቤክ ብቻው ነበር እና ልሌት ልጅ ነው አላት። አዴ እኮ እዛ ላይ ወደ አዴ አዴ ችግር አጋጥሟት ነው ስትለው፣ አይዋ ነግረኝ ነበር ዳይመንድ ነግረኝ ነበር እና አሁን ስ ደና ናቸው ተቻላቸው፣ አላት። አው አሁን ደና ናቸው። እና ምግብ ላቅረብ፣ ምግብ እንብላ ብላ ምግብ አቀረበች። ከዛ ምግብ ካቀረበች በኋላ ምግብ እየበሉ እያለ ቤኪ ልልጣት ላይ ኤ ላይ ያደረገላት ቀለበታየ ማለት ነው ከዛ መብላቱ አቁሞት ህዝብ ሲያያት ምንድን ነው ሆኖ ነው ማለችው። ይሄ ቀለበት አለ ኤላ ያደረገልሽ ማለት አዎ አለችው። እና ለምን አታውልቂው ማለት ለምን፣ ምን ችግር አለው ምን ችግር አለው አለችው። አይ ሴቶች ሴቶች እኮ እንደዚያ ናቸው፣ በአንድ ላይ ፍቅረ ፍቅሮ አይወጣላችሁም እና አውልቂው አላት ማለት ነው። ወደትዬ ይሄ ቤኪ እንደጠራጥረት ከሆነ ለሌሌ አፍቅሯታል፣ ሳያፈቅራት አይቀርም እና በቃ ችግር የለውም እንብላ ብለው ወደ ምግባቸው መብላት ገቡ። ፍቅርና ዴቭ ደግሞ ከሆስፒታል ወጡ። ቤት ማናገኝ የፍቅር እናት ነበሩና ልጆች የመጣችሁ ብለው ልጃቸው ተቀብለው ከተቀመጡ በኋላ አየሽ እናቴ፣ አየሽ አደይ ያደረገችው ችግር አየሽ? አንቺ ሁሌም አደይ ያደ ያደ ያደ ያለሽ አደይን አየሽ? መርዛ ብልታ አጥፍታን ነበር አለችው ፍቅር አላት አዎ እሱ እንደዚ ስቆጣት የፍቅርነት ምናል አዎ አሁን ፍቅር ፍቅርና አደይና ቤዛ መታሰር አለባቸው ለፖሊስ በፖሊስ መናዘዝ አለባቸው ለምን እንደዚያ እንዳደረጉ ሲሉ አደይ ፖሊስ አለ ዴቭ አዎ አሁን አደይ ይህ ነው ያለችው ምን ይታኩ ፕላናት በስትለው ወደዛ ሄደ ማለት ነው። እሱ ሲሄድ አደይ ልብሷ እየሰበሰበች ነበር ያገኛት። ምን እያደረግሽ ነው አደይ አላት። እኔ ድብጌ ወጣ እንደ መጣ እንደ ደህና ነህ ተሻለ አለችው። አዎ ደህና ነኝ። እኔ ማዚ ቤት መቆየት አልችልም። አንድ ነገር ከተፈጠረ በኋላ ሁሌም ለእኔ ነው የምባለው። እኛ እኔ ምንም ያደረግኩት ነገር የለም። እሺ ፍቅርስ ይጠርጥሩኝ፣ አንተስ ምን አደረገኝ? ምን አድርግ አንተ ለአንተ ለ ምግድ ለመሞከር ምን አድርገኸኝ ነው? ምን በድለኸኝ አለችው። እኔ ፍቅር ከዚህ ቤት እንወጣለን። ከአሁን በኋላ የቤት ሰራተኛ አትሆኝም ስላት የቤት ሰራተኛ በመሆን ተፍርብኛለህ እንዴ አለችው። አይ አፍሬ ብል ሳይሆን አንቺ እስከ መቼ ነው እንደዚህ እየተቸገርሽ ምችነሪ ሌላ ስራ መስራት አለብሽ። እኔ ወደ ሌላ ስራ ሌላ ትልቅ ስራ መስራት አለብሽ አላት። እሺ ብላ እሱም ከዛ ወጣ። አዴ ደግሞ ልብሷ ይዛ ወደ ፍቅር እናት ያለው ትሄዳ የትነሽ ወደ ትነሽ ስሏት በቃ እዚህ ላይ መቀመጥ አልፈልግም፣ እኔ እሄዳለሁ። አንድ ነገር ስፈጠር ኤትዬ እኔ እእጅ ላይ ምንም የለብኝም። እኔ ምንም ያጠፋሁት ነገር የለብኝም። ይህ ነገር የቤዛ እጅ ያለበት እንጂ እኔ ምንም ያደረኩት ነገር የለም ስላት እና ወደ ትልትጅነ ልብስ እየሰበሰበች ናት አይህ እናት ልታመልጥ ነዋ ቤዛ አሁን በተዋይዛለች አምልጣለች ጠፍታለች ሸሽታለች ይች ደግሞ እንደዛ ልታደርግ ነው እንዳትታሰር ሲሏል እና አይደል እኔ እናትች መሆኔ ጠፍቶች ነው አሁን አንቺ ሁሉ ነገር አድርገች ስለተናገርኩ ሲያቅርፎች ነው ማለት አይ እኔ ምንም ያደረግኩት ነገር የለም አልኩት እኮ እና ሴሎ አሁንም ትሄጅ ልብስ ያስቀምጥ። ለአዴ አንድ ሰው እንደዘበሉ አንድት እንዳትናገሯት፣ እስከምን እነጋገራለን። ልብስ ያስቀምጭ ተመለሽ፣ አንድ ሰው እንዳይናገራት ለአዴ አሉ ማለት ነው። ለቤዛ ደግሞ ዳይመንድና ዳይመንድ ዳይመንድ ሆኖ ዳይመንድ እና ቤክ ሆኖ እያስጨነቋት እውነቱ ተናገሪ፣ ለምን እንደዚህ ተናገሪ፣ አሁን እውነቱ ተናገሪ እያላት፣ አንቺ ሳላስወጣሽ እያላት እያለ አዎ መርዙን እኔ ነኝ ያደረግኩት፣ ምን ታመጣለህ? ምንድን ነው የምታከብደው? አዎ እኔ ነኝ ምን እያደረግኩት እያለ እያለች እያለ በቃሽ አንተም ታደረግችው አሁን እኔን ያደረግኩት ብለሽ ለሁላችሁ እንደሰብለች ትናገር ያለች ብሎ እየጠፋጠፋት እያለ የፍቅር እናት መጡ። ማለት ነው ውዱት ይሄ ይሄ በክፍል አስራ አንድ መቶ ሀያ አንድ እዝ ላይ ነው የተቋረጡ አንድ መቶ ሀያ ሁለት እስከምንገናኝ ላይክ ሸርታ ስክራይ ያደረጋቸው ጠብቀኝ። ይሄ በዛ እውነቱ ትናገር ይሆን አደይስ እውነትነቷ እውነቱ ታውቆ፣ ችግሩ ማን እንዳደረገው ታውቆ ነጻ ትወጣ ይሁን የምለው እጀላችሁ እስከሚመጣ ላይ ኪርሳብ ሲክራብ ያደረጋችሁ ተቀላቀሉ። አንዳንድ ያላችሁ የምትሳደሙ ደግሞ አትሳደሙ ማለት ነው። ወዶች እና ባይ ባይ።